እንደምትሆን ስሙ ለዚህ ነው እያቄም ረንስት ረንስት ያለው እቺ እንደው ሀና እንደው ሳስታ እንደው ብጻታችን ይፈርስብን ይሆን ብሎ ነው። ሶስት አመት አንድ ቀን አውርዳት ነበር። አንድ ቀን አውርዳት ብትፈልጋት ብትፈልጋት ማርያም የለች። ሀና ተጨነቀች። ልክ እሷ የአስራ ሁለት አመት ሆኖ ጌታ ጠፍቶባት በቤተ መቅደስ እኔና አባት ስንጨነቅ እንዳለችው ሀና ተጨነቀች ኢያቄም ተጨነቀ ለካ መልአኩ ወስዷት እዛው ጋር ሆነ ሀና አታያትም ሰውሯታል መልአኩ መልአኩ እያጫወታት መልአኩ እያጫወታት ነው ስለዚህ ከመልአኩ ጋር ስለነበረች ሀና መልአኩን ማየት አትችልም በዛ ሰዓት እመቤታችንን የማየትም አትችልም በዛ ሰዓት ያ መልአክ ሰውሯት ነበር ከዛ በኋላ ሶስት ዓመት ሙሉ አንድ ቀን ሳታወርድ ከለዋ ስትተኛም ሳትለያት ከጉልበቷ ላይ ሳታወርድ ነው። በሶስት ዓመቷ ወደ ቤተ መቅደስ የሰጠቻት እና ታውቀዋለች፣ ገብርኤልን ግን ለእኛ ምን ያህል ትምህርት እንደሚሆን ተመልከቱ። ከኋላ መጣና ትጸንሲ አላት። ትጸንሲ ሲላት ዞር አለች። የለም ታውቀዋለች እሷ። ለእኛ ግን ብዙ ትምህርት አለው። እቤት ገባች። እቤት ስትገባ ከቤተ ዮሴፍ እንደገና መጣና አሁንም ገብርኤል መልአክ ትጸንስ ያላት ይህ ነገር ከመቅደሱ ገብተው ሊሰሙት ይገባል ብላ ወደ እግዚአብሔር መቅደስ ሄደች። ወደ እግዚአብሔር መቅደስ ሄዳ በዛ ያለውን ሀርና ወርቅ የቤተ መቅደሱን እያስማማች በምትፈትልበት ጊዜ የዛን ጊዜ ነው ለሶስተኛ ጊዜ መጣና ገብርኤል መልአክ ሙሉውን አስሩንም ሕግጋት ቃላት፣ ትእዛዛት ለድንግል ማርያም የተናገራት። ክብር ምስጋና ለእግዚአብሔር ይድረሰው። እኔ የምለው የማይታወቅ ሌላ ኦርቶዶክስ አለ? እኛም አናውቅም። ለዘበነ ለብቻው የተሰጠው ኦርቶዶክስነት አለ? ለማን ፈልጌ ነው? ተው። በሦስት አመቷ አሁን ከመልአኩ ጋር ከተጫወተች በኋላ በሶስት አመቷ እኔ እንዲያው መልአክ እንዲያጫወታት ሁሌ ነበር እንድትሄድ ማድረጉ። ከሶስት አመቷ ጀምሮ መልአኩን ታውቀዋለች። ገብርኤልን ትጸንሻለች ስትባል ታውቀው ነበር። ምንም አልመሰለ። ለሶስተኛ ጊዜ ነው ነገራት። ሌላ ምንድን ነው? አስርቱ ትእዛዛትን ነገራት ዘቤ ሌላ ለአንተ የተሰጠ መጽሐፍ ቅዱስ አለ አደለ? ህዝቡን የሚጫወቱበት እንደዚህ ነው። ለምን ኦርቶዶክስ አያነብም ስለሚባል ስለሚያውቁ የኦርቶዶክስ ወንድምና አቶቻችን እንደማያነቡ ስለሚያውቁ ስለሚያውቁ እንደፈለገ ይጫወትባቸዋል። እንደፈለገ ዘበነ ይጫወትበታል። ይሄን የሚጠይቀው የለም። ከየት አመጣ፣ ምን አደረክ የሚባል ገና። አሳያለሁ። ልጆኖ፣ ኢየሱስ በጭቃ እየተጫወተ እርግብ እያደረገ እፍ እያለ ይጫወት ነበረ። ጓደኞቹ ጋር ሲጫወት የእነሱንም እፍ ይልላቸዋል የሚል አሳያለሁ አባቴ፣ ገና አሳያለሁ። ምን አይነት ትምህርት እንደሆነ ምን አይነት እቃቃ እንደሆነ ማየት ነው። እና እንደዚህ ነው የሚጫወትባቸው እቃቃ። በኦርቶዶክስ ላይ እንደፈለግ ስለ ማርያም በቃ ጥግ ድረስ ኳሊቲዋን ለመጨመር የሚደረግ ጌታ ከሰጣት እግዚአብሔር ከሰጣት ማንነት ከዛ የበለጠ ክብር ለማርያም የተሰጠ የለም። ድንቅ የሆነ ክብር የተሰጠ እግዚአብሔር መርጦ ጸጋ ሲሞላ ጸጋን ሲሰጥ የአንድያ ልጁን ለእሷ መስጠት ከስጦታዎች ሁሉ ትልቅ ነው። ያንን ልክ ከልጅነቷ እንዳመጣቸው አድርጎ ለመጫወት ከአምላክ ጋር እኩል ለማድረግ የሚደረገው ነገር ነው። ከዘቤ ጋር ያለ አይጠይቅም። ኦርቶዶክሴን ደፍሮ የሚጠይቀው እንኳን ምን አገባ ነው የሚለ ሃይማኖት። ለዚህ ነው አያድን የምለው ሃይማኖት አያድን። እሺ ዘብዬ እንቀጥላለን። ማብራት ሰላም ነው ዘብዬ። ተረትሽ እኮ ብራንድ ብራንድ ናቸው። እዚህ ጋር ደግሞ በጣም አደገኛ ነገር አለ። ምን የሚሉት አለ ገድላትን አንቀበልም የሚለዋሉ ገድላትን እቀበላለሁ የሚለዋሉ። ሌስ ታውክ አሁን ብዙ ነገር እየተነሳ ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንፃር አይተን መዝለን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለበት። ሰማችሁ አይደል? እንደወረደ አንቀበልም መርምረን ይሄ ትክክለኛ አባባል ከመጽሐፍ ቅዱስ ውጭ ያሉትን እንደወረደ አንቀበልም፣ መርምረን ነው መቀበል ያለብን። ይሄ ቅዱስ ሀሳብ፣ ቅዱስ ሀሳብ፣ መልካም ሀሳብ። ይሄ ትክክለኛ ሀሳብ ነው፣ የምስማማበት ሀሳብ ነው። ሌላውን ደግሞ እንስማ ምን እንደሚሆን። በቲክቶክ ላይ የሚቀርቡ አሉ ከኦርቶዶክስና ከፕሮቴስታንት ጋር ኦርቶዶክስ ለመሆን የግድ ገድላትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ? ከፕሮቴስታንት ልዩነታችን እሱ ላይ ዘብዬ እያጠነጠጥኩልህ ነው ዘብዬ እያጠነጠጥኩልህ ነው አንተ ተረት ስታወራ እኔ ሙጭልፍ እያረግኩልህ ነው አባቴ በዚህ በኩል እያዳንኳቸው ነው በምን በጌታ በጌታ እንዲሆኑ በእግዚአብሔር አምላክ ብቻ ታምኖ መዳን እንደሚቻል እየተነጋገርን የአንተን ተረት ሰልችቷቸው እየመጡ ነው ወደኛ ብዙ ባይሆኑ ደስ ይለኛል፣ ግን በጣም እየመጡ ነው። ስለዚህ የሚለውን ደግሞ ስሙት። ታዲያ ከጴንጤ ምን ተሻላችሁ? እንግዲህ አክሊ ለጴንጤ ነው ማለት ነው። እናትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ? ከፕሮቴስታንቱ ትልቁ ልዩነታችን እሱ አይደለም። ታምራት ላይ ገርሳናት ገራሳይ ስለተጻፈ ብቻ መቀበል አለባቸው። ፕሊስ፣ ንዛ አትበሉ ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ፣ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። ገድላትን መቀበል ግዴታችን ነው የሚል ነው። አዎ አገልግሎቷ ላይ እየተጠቀመችባቸው ያንቱን ገድላት ሳናት መቀበል ግዴታችን ይሆናል። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ። ስለዚህ አሁን የምትለኝ አሁን የምትለኝ እንግዲህ አንተ እንደምትለኝ ከሆነ ተመቀበል አለብን ግዴታ አካልክኝ ክርስቶስ ሳምራ ኢየሱስ ክርስቶስንና ሴጣንን ልታስታርቅ ባለችበት ጊዜ ወደ መጀመሪያ ክርስቶስን ጠየቀችው ኢየሱስን ጠየቀችው ኢየሱስ ምን አለ? ለአንቺ የማላደርግልሽ ነገር ምን አለ? የሚጠየቀው አምላክ እሷን ጠየቃት። ምን አለ አለ ክርስቶስ ሳምራ ላይ እንግዲህ ከዛ አናግሪው፣ ሴጣን ግን ኃይለኛ ስለሆነ እሺ አይልሽም አላት። ከዛ አጋዧን ቅዱስ ሚካኤልን አብሮ ላከ። ሲልክ ሴጣን ስትለው ማን ሳምርዬ ክርስቶስ ሳምራ ሳምርዬ ሰይጣን ስትለው ምን ፈለግሽ ብሎ አንቆ ሲውል አስገባት ይላል መጽሐፍ። እረ፣ እኔ ላስታርቅ ነው። ከአንተ ጋር ጸብ አይደለም፣ ከጌታ ጋር ላስታርቅ ነው ምናምን ስትለው ሳምሪ እምቢ አላት። ከዛ እሷ ክንፍ ስለነበራት አስር ሺህ ነፍሳት ከሲውል ወጥታ ከዛ ወደ ገነት አስገባች። ሳምሪዬ አስር ሺህ ነፍሳት በአንዴ። ከዛ በኋላ ደግሞ በየጊዜው የዝናብ ጠብታን የሚያህል በየቀኑ እሷን የዘከረ ሳምርዬን የዘከረ ክርስቶስ ሳምሪን የዘከረ ሳምሪና አርሴማዬ ውስጤ ናቸው። ሳምርዬን የዘከረ ይሄ ነው ቃሉ ካላለ ዮኒ ማኛን በህግ መጠየቅ አለብኝ በህግ ሳምርዬ እንዲህ ካላለች መጽሐፏ ላይ ዮኒ ማኛን በህግ ጠይቁት፣ መጠየቅም አለብኝ። መዋረድም አለብኝ። ሳምርዬ ከዛ በኋላ ሳምሪን የዘከረ በሙሉ ስሟን የጠራ በሙሉ ሳምሪ ትመችኛለች፣ ትደኛለች፣ እኔም ትመችኛለች። ሳምርዬ ሰመጥ ካልኩ ምናምን ነገር ሲሆን ከች በይልኝ እና የዝናብ ጠብታን የሚያህል ስሟን የሚጠራ በሙሉ እየገባች ከሲኦል እያወጣች በቅንፏ ወደ ገነት ታስገባለች ይላል እችን ድርሰት። ታንባል እንግዲህ እመን የምትባለው ይሄ ነው። ሌላ ሌላው አቡነ ተክልዬና መልከ ጻድቅ የሚባሉ ብራንድ ብራንድ የሆኑ ቅዱሳን፣ ጋኔል አንድ ሴትዮ ጋለሞታ የሆነች አስቸጋሪ ሴት እሷ በጠራራ ፀሐይ ስትሄድ ጋኔል የሚባል ከባድ ሚዛን ብራንድ የሆነ ሚዛን አገኝና ለመጠጣት ይላል፣ መጽሐፋቸው ላይ አስረግዟት፣ ጋኔሉን የሸጎራት አስረግዟት። መቶ ስልሳ ክንድ የሚያክል መጥቆራ የሚባል ጋኔል ክንፍ ያለው ከእሷ ተወለደ ይላል። ተክልጌና መልከ ጻዲቅ መሰለኝ ባልሳሳት። ከዛ ይሄ ሰውዬ እየበረረ ሰዎችን ያስት ነበረ። አቡነ ተክልዬና ሌላኛው ማን ነው? መልከ ጻድቅ ይሁን ምናምን የሚባለው ጸዋለ ጽድቅ ነው፣ ጸዋለ ጽድቅ አው። አንድ ላይ ሆኖ ምን አርጉ፣ ይሄን ሰው አጠመቁት። አጥምቀውት፣ ከዛ ቀንድ ነበረው፣ ሰውነቱ ያስፈራል፣ ጥቁር ነበረ? ተቀየርና ምን ሆነ ሰው ሆነ ከዛ ቤተ ክርስቲያን እያገለገለ ኖረ አሁንም ገዳም ተሰርቶለታል ይሄን ገድል ነው ሰው እንዲያምን የምታረጉት ስላሴን የዋጠውንስ ስላሴን የዋጠ ኢየሱስ ክርስቶስን ከንፈሩን ለአንድ ሰዓት የሳመ ጣፈጠኝም ያለ ይህንን ነው የምታምኑት። ከእግዚአብሔር መንፈስ እንዲርቅ ሰው በደብተራ በተረተረት የኦርቶዶክስ ቤት እንዲበላሽ ያደረጋችሁት እናንተ አደላችሁ። ይሄ ተረተረታችሁ አደለ። ሙሉ ጴንጤ ያደረገው ሰው እየሸሸ ከኦርቶዶክስ መጥቆራ የሚባል ጋኔል ታቦት ተሰርቶለት ይሰበከ የለ ይሰበከለ ወይ? ታቦት ተሰርቶለት በየአመቱ በ29 ይከበር የለ በ29 ይነግሳል። ይሄ ጋኔል ይነግሳል። እና በጣም በጣም በጣም ይዘገንናል። እንደዚህ አይነት ነገሮች ለኦርቶዶክስ ይጠቅማሉ ወይ ነው? አየህ። በጌታ ስራ ላይ ሰዎችን ከጨመርክ ትሰናከላል። እንኳን በጌታ አይደለም፣ በባልና በሚስት መካከል ሌላ ሰው ጨምርና ህይወትን ታየዋለህ። በባልና በሚስት መካከል ሌላ ሰው ሌላ አይደለም፣ በጌታ አይደለም፣ እንዲሁ በቤተሰብ ወይ የሚታይ እንዲሁ በቤተሰብ እንዲሁ በቤተሰብ መሀል ሶስተኛ ሰው አስገባ። የእሱ እናት ትምጣ፣ የአንተ እናት ትምጣ፣ ወይ ደግሞ የእሱ ወንድም ይምጣ፣ የእሱ ማንም ይምጣ። የማን ናቸው ሶስተኛ ሰው ከገባ ትዳሩ ይፈርሳል። ለዚህ ነው በጌታ በኢየሱስ ክርስቶስ በእግዚአብሔር ልጅና በእግዚአብሔር መካከል ሌላ ያስገባህ ጊዜ ተረት ተረት ይሆናል። በተረት ተረት ትሄዳለህ። እንግዲህ በተረት ተረት ምን ሰውን እኩል ለማለት ትጋጋጣለህ። ትጋጋጣለህ ነው የምልህ ሰው ወደ ሌላ ዘብዬ ላይ ነው የሚታይ። አሁን ዘበነ ላይ ነው ፕሮግራሜ። ዘብዬ ፕሮግራም አለች እና ዘብዬን እጨምራለሁ እያየሁ እና ተስማሙ። ስለዚህ ያልተስማማችሁት ፓርቴቱ ነው። እዚህ ጋር አንደኛው በደንብ ተጣርቶ ገድላት መሆን አለበት ይላል። አንድ ሁለቱ አኬ እንደዛ ይላል። የሆነም ሰው እንደዛ ይላ ውጭ ደግሞ ሌሎቹ ምን ይላሉ? ነው እንደዛ አይቻልም። ይኸው እዚህ ጋር ነው ማሳያቸው። መጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምህሮ አንፃር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለብን። በቲክቶክ ላይ የሚቀርቡ አሉ ከኦርቶዶክስና ከፕሮቴስታንት ጋር ኦርቶዶክስ ለመሆን የግድ ገድላትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ? ከፕሮቴስታንት ትልቁ ልዩነታችን እሱ አይደለም። ተአምራት ላይ ድርሳናት፣ ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። ፕሊስ ብዛ አትበሉ። ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። ገድላትና ቅርሳናት መቀበል ግዴታችን ነው የሚል ነው። አዎ መቀበል ግዴታችን ግዴታ ግዴታ በጉልበት በጉልበት አይደለ። በጉልበት ሃይማኖት ያስገድድሃል የምለው ለዚህ ነው። ሃይማኖት ያስገድዳል ሃይማኖት አስገዳች ነው፣ ገዳይ ነው። አልበለዚያ ውጣ ነው የምትባለው፣ ውጣ ውጣ ነው የምትባለው። ሃይማኖት ያስገድዳል የምለው ለዛ። ሃይማኖት ሳይሆን እምነት እንደሚያድን ነው የምነግርህ። ሃይማኖት ገዳይ ነው፣ ሁሌም ሲገል ይኖራል። ክርስቶስን የገደለው ሃይማኖተኞች ናቸው። ሃይማኖት ሁልጊዜ ሰው እንደገደለ፣ ሰው እንዳጠፋ፣ የእኔ መንገድ ካልሆነ አይሆንም፣ እኛ ነን ጻደቅ ብሎ የሚናገር ነው። ለዚህ ነው አራት አምስት ሰዓት ቅዳሴ ተደርጎ ሰላሳ ደቂቃ የማይሞላ ወንጌል ስለሚሆን ሰው ወንጌሉን አያውቀው። ቅዳሴው ምንም የሚጠቅም ነገር የለው፣ ምንም ነው ማወራ፣ ምንም ጥቅም የለው። የብሉ ኪዳን ቅዳሴ ነው የሚደረገው። በነ ሙሴ ዘመን በህግጋቱ የነበረ ጊዜ ነው። የክርስቶስ ኪዳን ከሆነ በኋላ ክርስቶስ የሚሰበክበት ወንጌል በአቦል በመንፈስ ቅዱስ ስም ሰዎችን ወደ ደቀ መዝሙር የምትቀይርበት ዘመን ነው። ሌላ ምንም ነገር የለው። ይህንን እያወቁ ለቢዝነስ ግን አያመችም። ከአንድ እስከ ሰላሳ እንዴት ይነግዱ፣ እንዴት ህዝቡን ያጭበርብሩት? ተረት ተረት እየጨመረ ያጭበርብራል። ለምን መሰለ ኦርቶዶክስ ከገድላት አትወጣምለህ። በዓላት አሏ ከአንድ እስከ ሰላሳ የለ ያደርጓቸው ነው አርሴማ የሚባል ቀን አለ። ተረት ተሩትን የለ ያደርጋል የለ ያደርጋል አየህ ጊዮርጊስ፣ ቅዱስ ጊዮርጊስ የሚል አለ። ስትፈልግ የአላቦ ቢራ ተጠጣ አለ። ስትፈልግ ሰማያቱ ጊዮርጊስ ትላለ። የት ሊያደርገውን ተክልዬን የት ሊያስቀምጧቸውን? ተክልዬውን ክንፍ አውጥተው ይበሩ ነበር ነው እያሉ ያሉት እነሱ። አቡነ ተክልዬ በቅዘናቸው አዳኑን እያለ ነው ዋሻ ቅዘኔን እንደ ጽድቅ ቁጠርልኝ ብለው ጸለዩን ያላችሁት ጁ ጁሳይድ አረን ሰይደ ለእሳቸው እኔ ውርደት ነው። በቅዘናቸው መታሰቢያ፣ የደም መታሰቢያ ተደርጎ ጽድቅ ተቆጠርላቸው ብላችሁ ሳይሰቀጥጣችሁ ጽፋችኋል። ጁዲኒ እሳቸው ይገባቸዋል አይገባቸው፣ አቡነ ተክልዬ ይገባቸዋል አይገባቸው በ ዩሮውዴ ጻፋችሁ። እናንተ ክብራቸውን ባዶ ከተታችሁት፣ አዋረዳችኋቸው። መልካም ነገር ሰርተዋል አቡነ ተክለ ሃይማኖት። በጣም የሚደነቅ ስራ በኦርቶዶክስ ቤተ ክርስቲያን ሰርተዋል። ግብፅን ከግብፅ ነበር የሚመጣል ተሹሞ ማለት ነው ነው። ኢትዮጵያ የራሷን ነው የምሾመው ምን አገባ ግብፅ ብለው በስነ ስርዓት በኢትዮጵያ ላይ በኢትዮጵያ ኦርቶዶክስ እንዲሾም ያደረጉ የመጀመሪያው የመጀመሪያው ጳጳስ አቡነ ተክልዬ ናቸው። በእውነት ለኦርቶዶክስ የሰሩት ዴ ዲዘርቭ መልካም ነገር ነው የሰሩት። እነሱ ግን አዋረደዋቸው። የተክለ ሃይማኖት ቅዘን እንደ ክርስቶስ ደም ተደርጎ ተቆጠረላቸው ብለው ጣፉ። ይሄ ብልግና አጸድቃለሁ ብላችሁ አዋርዳችሁ ጻፋችሁላቸው ሌላውስ አንድ ከባድ ደብተራ ጉድ ፈልቷል። ምን ብሎ ተናግሮ ነበር መጀመሪያ የሰው ከዚህ በፊት ጌታ ኢየሱስ ክርስቶስ እና ቅድስት ድንግል ማርያም ኢየሱስ ሲመጣ ሰው ሆኖ ነው እንደ ሰው ነው ፕራክቲስ ያደርገው እንደ ሰው ነው የኖረው ፍጹም ነው ኃጢአት የለበትም እንጂ እንደ ሰው ይበላል ይጠጣል ይተኛል ይጠጣል ስል መጠጥ አይደለም አባቴ ውሃ ይኖራል። እየኖረ ነው ያለው ጊዜው እስኪደርስ ማለት ነው። ይሄ ነበር ህይወቱ የኢየሱስ። የቅድስ ድንግል ማርያምም ያ ነበር ህይወቷ። እነሱ ግን የሚበሉት ነገር በመለኮት ኃይል ይቃጠል ነበር አይጸዳዱም ብሎ ያስተማረ እርኩስ መንፈስ ያለው ተረት ተረት የሚያስተምር ሰውዬ ነበር። ጌስ ዋር ዲድ ተጋለጠላችሁ። ጉድ ወጣ። ምን አይነት ጉድ ልዘግብ፣ የሚዘገንን ጉድ ለካ በጥንቆላ ነው የነበረው። የሰውዬ ጉዳችን ወጣ። አብዷል። እንትና እግዚአብሔር እንደዚህ ዘመን መልአከ ሰላም ፍሬው ጋር ተጣልቶ የሚባል ወሬ ሰምቼ በጣም እ ማመት የሰጣለው እሱ ከዳኝ እንጂ እናቴ እሱ ከዳዋት። አዎ አሁን ያው ከቅዱስ አባታችን ጋር አጣልቶኝ በጣም የሚገርም ነው። ከእንግዲህ ማነሱ አንድ ሚጥርም አይወጣም። ወይ መስኪ እንዳው ከባድ ነው። በሩቅም ነበር በጣም በጣም በጣም የሚከብድ ነው። በቀደም እኮ አባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያ የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተነገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘውት ልጅ ሂዶ እንዲነግራቸው ነው የምናደርግ ነው ያዚ አስራ አራት ቀን ጽላ ታቦቱን ይዛችሁ ስትሄዱ ደባርቅ ያገኘትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳ ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዘወን እንግዲያውስ፣ ትልቅ ነገር ነው። አሁን እሱም እየታደለ ነው። እረ አሁን ጦሩ ያስይዙትኝ አዲስ አበባ ነው ያሉ፣ አዲስ አበባ ነው ያለውኝ። እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉም? ሰዎችን ሌሎች ሰዎች አስባስበ ለብቻ ልነግራቸው እየተዘጋጀው ነው። አዎ ሰዎችን አሰባስበው ቅዱስ አባታችን ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ ስላሞች ደግሞ ድንገትና ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኮት ያነ ልጅ ልቀን ካዙ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደሆን ንገሪ። እሺ፣ ከዚህ የበለጠም ችግር የለ በእውነት ለኔ ታችንም ችግር ነው። ለአባትነተ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። እንደ በጣም የሚያሳዝን ነገር ነው። እሱን አምነው ሁሉ ሚስጢር ነግረውት ያን የበጉን ሁሉ ሳያወጣው ይቀራል ብለው ነው ያቀረው ነገር የለም። ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣል የተቀበረ ነገርም ታያወጣው አይቀርም። ምን ዋጋ ተናግሮታል። አዎ። እና እንግዲህ በአጭሩ ይበቃናል። እሺ በቃ ሁሉንም ለእነዛም እኛ እንልካለን እንዳያወጡ። አይዞ ትርሶ አዲስ አበባ ከሆኑ ገብተው ይንገሯቸው ውሸቱ። ይበነግራቸዋለሁ። እሺ አባታችን ሽላሴ ከበድ አድርገው ይንገሩ። በጽሎት እንዳይረሱ ነው በጣም ያዘን። በደንብ ነው የምነግራቸው። እንግዲህ እግዚአብሔር ያሳያችሁ። እንደዚህ አይነት ጥንቆላ ቤተ ክርስቲያን ውስጥ ሁላ ከተው የሚዘገንን ነገር እያደረጉ ምን ይሰራሉ? አሁን የመገለጥ ጊዜ ነው። አሁን ኢየሱስ የሚገለጥበት ጊዜ ነው። የት ኦርቶዶክስ ውስጥ እንደዚህ አይነት ጠንቋዎች፣ አጭበርባሪዎች ምኖች የሚያደርጉትን ነገር የሚያሳይ ነው። እግዚአብሔር እግዚአብሔር ይገስጻችሁ። ይደረጋል። ጥንቆላ በደንብ ይደረጋል። ጠንቋይ የሚያደርገውን ይሁን። ምክንያቱም ጠንቋይ ቤት ኢቭን ኢቨን ስም ሜንሽን ማድረግ አልፈልግም። ቲክታክ ላይ ያሉ እህቶቻችን ስልኬ ተሰርቆ ጠንቋይ ቤት እንሄድ ተባብለን ጠንቋይ ቤት ሄደን ጠንቋይ ቤት ስልክሽን የወሰደችው ይህች ናት ብላ ተነግሮኝ ብለው ሲያወሩ ሰምተናል። ጠንቋይ ቤት ይኬዳል። ኖርማ ላይ ያደረጉ በተለይ ወደ ክፍለ ሀገር ባለው ላይ ጠንቋይ ቤት ኖርማል። ክፍለ ሀገር ላይ ጠንቋይ ቤት ኖርማል። በሚያሳዝን ነገር ጠንቋይ ቤት ኖርማል ነው እና ጠንቋይ ቤት ስትሄዱ ያሉት ስዕሎች ስዕሎች አሉ። በስዕሎች ነው የሚጠነቅሉላቸው። የማርያም ስዕል አለ። የገብርኤል ስዕል አለ። የተክለ ሃይማኖት ስዕል አለ የመድኃኒአለም ብለው ያሉት ስዕል አለ። እሱን አድርገው ነው የሚጠነቅሉት። እና ይሄንን ነገር ያውቃል እያወቁ እንደዚህ አይነት ድራማ ይሰራል። በሰዎች ላይ ጥንቆላ የሚሰሩት እነሱ ናቸው። ጥንቆላ እየሰሩ ሰውን እንትን ይላሉ። እግዚአብሔር ሊገለጽ ፈልጓል የት